ሰላም ሰላም፣ እንዴት ናችሁ? በተለያዩ ስፍራ ሆናችሁ ይህንን ድምፅ የምትሰሙ ሁላችሁም የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ ደግሞ ከቆይታ በኋላ ድጋሚ ትምህርቱን ለመቀጠል መጥቻለሁ። ዛሬ ክፍል ስምንትን ኃጢአትን ስለመረዳት እያየን ያለነው ኃጢአት ምንድን ነው ብለን እያየን ያለነው ዛሬ ስምንተኛውን ክፍል እናያለን ስለሚቃጠል ስለ እህል ቁርባን እናያለን ያለን ክፍል ሰባት ላይ ስለሚቃጠል መስዋዕት ለማየት ሞክረናል። ዛሬ ደግሞ ስለ እህል ቁርባን ነው የምናየው። ቀጥታ ወደ ክፍሉ ነው የምንሄደው። ሁላችሁም ከኔ ጋር አብራችሁ እንድትሆኑ ጋብዣችኋለሁ። መልካም ቆይታ። ኦኬ እንግዲህ ሁላችንም የምናውቀው ባለፈው ስለሚቃጠል መስዋዕት አይተን ነበረ። ዛሬ ደግሞ ሁለተኛውን ስለ መስዋዕት አይነቶች ሁለተኛውን ክፍል ነው የምናየው የእህል ቁርባን የሚል በዘሌዋውያን ምራፍ ሁለት ላይ ነው በዝርዝር ተገልጾ የምናገኘው። እንግዲህ ስለ ኃጢአት ካወረን አይቀር ስለ መስዋዕት ማውራታችን የግድ ስለሆነ ነው እነዚህን አምስት አይነት መስዋዕቶች ለማንሳት እየሞከርኩ ያለሁት። ስለዚህ የእህል ቁርባን ለእግዚአብሔር የሚቀርብ ስጦታ ሲሆን ከተለያዩ የእህል አይነቶች የተሰራ ሊሆን ይችላል ማለት ነው። ሰው የእህል ቁርባን አይነቶች ዘሌዋውያን ምዕራፍ ሁለት ከቁጥር አንድ እስከ ሶስት ባለው ክፍል ውስጥ እንዴት ሊቀርብ ይችላል? ጥሩ ዱቄት በዘይት የተለወሰ ቂጣ፣ በዘይት የተጋገረ ቀጭን ሆኖ የቀረበ ማለት ነው እና ዘይት የተጋገረ ሊሆን ይችላል ማለት ነው። እና ጥሩ ዱቄት በዘይት የተለወሰ በዘይት የተጋገረ ሊሆን ይችላል ና ማናቸውም ማንኛውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስበታል፣ እጣንም ይጨምርበታል ይላል ቁጥር ዘሌዋውያን ምዕራፍ ሁለት ቁጥር አንድ ላይ ማንም ሰው የእህል ቁርባንን ለእግዚአብሔር ሲያቀርብ እንግዲህ ከመልካም ዱቄት መሆን እንዳለበት ዘይት መፍሰስ እንዳለበት ዕጣንም መጨመር እንዳለበት ይናገራል። ሶ የሚጨመሩ ነገሮች የሚጨመሩ ነገሮች ምንድን ናቸው? በመስዋዕት ውስጥ የሚጨመሩ ሶስት ነገሮች አሉ። አንደኛው ዘይት ይጨመራል። እንግዲህ ዘይት የመንፈስ ቅዱስ ወይንም ያለመድረቅ ምልክት ነው። ያለመጥፋት፣ ያለመድረቅ የረጅም ጊዜ ለረጅም ጊዜ የሚቆይ መሆኑን የሚያመለክት ነው። ስለዚህ አንድ ሰው ለእግዚአብሔር የሚያቀርበው መስዋዕት በመንፈስ ቅዱስ የታጀበ ካልሆነ፣ መንፈስ ቅዱስ የሌለበት ከሆነ እግዚአብሔር አይቀበለውም ማለት ነው። እግዚአብሔር አያሸተውም ማለት ነው። ስለዚህ የመንፈስ ቅዱስ ምሳሌ የሆነው ዘይት ይጨመራል። ሌላው እጣን ይጨመራል። እጣን መልካም መዓዛ ያለው፣ እንግዲህ በመገናኛ ድንኳን ውስጥም በቤተ መቅደስ ውስጥም ካህናት እጣን ያጠናሉ። እንግዲህ እጣን ሊያጥኑ ነው አንዱ ወደ መቅደስ የሚገቡት ለዛ ዓላማ ነው። ስለዚህ ያ ምንድን ነው? እግዚአብሔር የሚያሸጠው የመልካም መዓዛ ምሳሌ ነው። መልካም መዓዛ ምሳሌ ነው። ሌላው ጨው ነው የሚገባው ጨው ነው እና ሁሉም ቁርባን በጨው መቅረብ አለበት። ጨው ምንድን ነው? ጨው እንግዲህ የመልካምነት የእግዚአብሔር ባህሪ ምሳሌ። እናንተ የምድር ጨው ናችሁ ብሎ ሲል ምንድን ነው? ምድርን የሚያጣፍጥ መራራ በሆነ ነገሮች ምድርን የሚያጣፍጥ። ለምሳሌ ኤልሳ ምድርቷ ታጨናግፋለች ባለ ጊዜ በአዲስ ማሰሩ ጨው አምጡልኝ እና ጨው ጨመረ ከዛ ያ የሚያጨናግፈው ውሃ ወደ መልካምነት እንደተቀየረ እናያለን። ስለዚህ እነዚህ ሶስት ነገሮች የእግዚአብሔር አሰራርን የሚያመለክቱ ስለሆኑ በእህል ቁርባን ውስጥ እነዚህ ዘይት፣ እጣንና ጨው ይጨመራሉ። ሌላው የማይጨመሩ ነገሮች ደግሞ አሉ፣ እርሾና ማር። እርሾ የኃጢአት የሐሰት ትምህርት ምሳሌ ነው። ለምሳሌ ሐዋርያ ጳውሎስ ስናገር ከመካከላችሁ እርሾን አስወግዱ ይላል። ሊጡ እርሾን አስወግዱ። እንደገና ደግሞ ኢየሱስ ራሱ ስናገር ከፈሪሳውያን እርሾ ተጠበቁ ይላል። ምንድን ነው የፈሪሳውያን እርሾ ማለት? የሐሰት ትምህርት ሶ እርሾ አይገባበትም። እንደገና ማርቆስ ምእራፍ የሰው ስራን ደግሞ ለማመለከት ደግሞ ምንድን ነው ማር እንዳይገባ ማር ምንድን ነው ማር በአርቲፊሻሊ የጣፈጠን የሚያመለክት ነው ማር ይሄ ሰው ሰራሽ ሪቫይቫል ሰው ሰራሽ ጣዕም፣ እግዚአብሔር የማይፈልገው ይሄ የእኛ ስራ ታክሎበት አይደለም እግዚአብሔር የሚፈልገው። እግዚአብሔር የራሱ የሆነ ቅድስና፣ የራሱ የሆነ እውቀት፣ የራሱ የሆነ መለኮታዊ አሰራር ያለው አምላክ ነው እንጂ የእኛን ሰው ሰራሽ ነገር እግዚአብሔር አይፈልግም ማለት ነው። ስለዚህ ሁሌ እግዚአብሔር ሲያድነንም በራሱ ጽድቅን ያዳነን በራሱ ቅድስናን ያዳነን እና ለዚህ ነው ኢየሱስ ክርስቶስ ከእግዚአብሔር ዘንድ ቅድስናችን ቤዛችን ሆኖልናል ብሎ ይናገራል። ሌላው የክፍል ድርሻው ምንድን ነው? ካህኑ ለእግዚአብሔር መታሰቢያ የሚሆን አንድ ቁራጭ ያቃጥላል። ሌላው የተረፈውን ደግሞ ካህኑ ይመገበዋል። እና ምንድነው ይሄ እንግዲህ የእህል ቁርባን፣ እግዚአብሔርን ደስ ለማሰኘት ደስተኛ ሆኖ ሰው የሚያቀርበው መስዋዕት ስለሆነ የተረፈውን ካህናቶች ይበሉታል ማለት ነው። ሶ የበኩራት ቁርባን አለ ደግሞ። የበኩራት ቁርባን ደግሞ የበኩራት የእህል ቁርባን የተጠበሰ ወይም የተፈጨ ተደርጎ የሚቀርብ ነው። ቁጥር 14 እስከ 16 ባለ ውስጥ እና ዘይትና ዕጣን አሁንም ይጨመርበታል። ሁሌ እግዚአብሔር የሚቀበለው መስዋዕት ውስጥ ዘይትና ዕጣን አይቀርም ማለት ነው። የእህል ቁርባን ለእግዚአብሔር የምስጋናና የውዴታ ስጦታ ነው እና እያንዳንዱ ቅድስናና ለእግዚአብሔር ያለውን አክብሮት የሚያሳይ ነው። ስለዚህ ልክ እንደ ኃጢአት መስዋዕት የግድ የሚሆን አይደለም። አንድ የሚያቀርብ ሰው ደስተኛ ሆኖ ከፈቃዱ ተነስቶ በተነሳሽነት ለእግዚአብሔር የሚያቀርበው መስዋዕት ነው። ዘሌዋውያን ምዕራፍ ሁለት ላይ ቁጥር 14 እስከ 15 ድረስ እዚህ ጋር ለማስቀመጥ ሞክር ያለው ምንድን ነው የሚለው፣ ከበኩራትም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰ እና የተፈተገ የእህል እሸት ታደርጋለህ። ዘይትም ታፈስበታለህ፣ እጣንም ትጨምርበታለህ። የእህል ቁርባን እና ስለዚህ ይሄ ምንድነው ብታቀርብ ነው ቢታቀርብ የግዴታ አድርጎ አይደለም የሚያቀርቡ፣ እና ስለዚህ ለእግዚአብሔር አሁን ምስጋና ብታቀርብ፣ አምልኮ ብታቀርብ፣ ለእግዚአብሔር የሆነ መስዋዕት ብታቀርብ ምን መሆን አለበት ማለት ነው። እግዚአብሔር የሚቀበለው በመንፈስ ቅዱስ የታጀበ እንደው ምንድን ነው የሚለው ንግግራችሁ በጨው እንደተቀመመ መልካም ይሁን ይላል። የሚያንስ ይሁን በጸጋ ይሁን ይላል። የጸጋ ቃል ያስፈልጋል። በእግዚአብሔር ቃል የተሞላ የሚናገር ብኖር ማንኛውንም ነገር እንደ እግዚአብሔር ቃል ይናገር ይላል። ስለዚህ አንዱ እንደ ጨው በንግግራችን መል የሚጣፍጠው እንደ ቃሉ የሆነ እንደ መንፈስ ቅዱስ ፈቃድ የሆነ ሊሆን ይገባል ማለት ነው። በአዲስ ኪዳን ውስጥ በቀጥታ የእህል ቁርባን የሚል ቃል ባናገኝም ከብሉይ ኪዳን የእህል ቁርባን ጋር የሚመሳሰሉ ትምህርቶች አሉ። እና ለምሳሌ የምስጋና ቁርባን አመስጋኝነት ስጦታ በብሉይ ኪዳን የእህል ቁርባን ለእግዚአብሔር የምስጋና መግለጫ ነበር። በአዲስ ኪዳን ሐዋርያ ጳውሎስ ክርስቲያኖች ሁልጊዜ በጸሎት በምልጃ ምስጋና እንዲያቀርቡ ያበረታታል። በፊልጵስዎስ ምዕራፍ 4 ቁጥር 6 እስከ 7 ላይ በነገር ሁሉ በጸሎትና በምልጃልና ከምስጋና ጋር ይላል በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ሰው ከምስጋና ጋር ስለዚህ ይሄ ሰው በውዴታ የአንደበትን ምስጋና ለእግዚአብሔር እንዲያቀርብ በአዲስ ኪዳን ታዘዋል ማለት ነው። ሌላው የራስን ሕይወት እንደ ቁርባን አድርጎ ማቅረብ ሕይወታችን ጳውሎስ አማኞች ሰውነታቸውን ወይም ሕይወታቸውን እግዚአብሔርን ደስ የሚያሰኝ ሕያው ቁርባን አድርገው እንዲያቀርቡ አሳስቧል። እና ይህም ራስ መወሰን፣ መታዘዝ፣ መልካምን ስራ ያካትታል ማለት ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ህያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ይለምናችኋል እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል ሮሜ 12፥1። ስለዚህ እግዚአብሔርን ደስ የሚያሰኝ ይሄ አንዱ መስዋዕት ነው ማለት ነው። እንደ እህል ቁርባን እግዚአብሔርን ደስ የሚያሰኝ ልክ እጣን እንዳለበት መዓዛ ማለት ነው። ሰውነታችንን ለእግዚአብሔር የምናቀርብበት ነው። ሌላው መልካም ስራና ለሌሎች ማካፈልም ልክ እንደ መስዋዕት ሆኖ በአዲስ ኪዳን እናያለን። በአዲስ ኪዳን መልካም ስራ መስራትና ለሌሎች ማካፈል እግዚአብሔርን ደስ እንደሚያሰኝ ቁርባን ተደርጎ ይቆጠራል። ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኛልና ተብሎ በዕብራውያን ምዕራፍ 13 ቁጥር 16 ላይ ተጽፎ እናገኛለን። ሌላው አራተኛው የገንዘብ ስጦታ፣ ገንዘብን መለገስ ይሄም እንደ መስዋዕት ተደርጎ ተቀርቧል። ጳውሎስ የገንዘብ መዋጮ ለእግዚአብሔር የሚቀርብ ቁርባን ስጦታ አድርጎ ገልጾታል። ለድሆች ችግረኞች መርዳት እግዚአብሔርን ደስ ያሰኛል። ፌሶስ 418 ነገርን ሁሉ ነገርን ሁሉ ተቀብዬ ሞልቶኛል፣ እና አፍሮዲጦስ የላካችሁት ሽቶ የሚሸት የላካችሁት ሽቶ የሚሸት መስዋዕትና እግዚአብሔርን ደስ የሚያስብ የተወደደ ስጦታ ሆኖ ከእኔ ዘንድ ሞልቷል። እንደውም ተሞልቻለሁ ይላል። አዲሱ ስለሆነ ነው። ተቀብዬ ተሞልቻለሁ ይላል። እና ይህንን ምን ይለዋል እንደ መስዋዕት አድርጎ ይገልጸዋል ማለት ነው። ሌላው ኢየሱስ ክርስቶስ ፍጹም ቁርባን ሆኖ ስለኛ ቀርቧል። በፊልጵስዮስ ነው ኤፌሶን ምዕራፍ አምስት ቁጥር ሁለት ላይ ክርስቶስ ደግሞ እንደ ወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ ሰጠ አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ለእግዚአብሔር የመዓዛ ሽታ ናያችው፣ በውስጡ ምን አለበት ማለት ነው። ልክ እንደ ሽቶ እንደ ሽቶ ልክ የእህል ቁርባን ውስጥ ሶስት ነገር ይጨመራል ብናላል፣ ዘይት፣ ጨውና እጣን ይጨመራል። እጣኑ መዓዛ ሽታ ስለዚህ ኢየሱስ ክርስቶስ መስቀል ላይ ሲሞት የእኛ መጥፎ ጠረናችንን መቀየር የሚችል የኃጢአት ጠረናችንን በራሱ ስር መቀየር የሚችል መዓዛችን ሆኗል። እግዚአብሔር ወደ እኛ እንዲያዘነብል በኢየሱስ ክርስቶስ ላይ እግዚአብሔር ቁጣ በርዷል ማለት ነው። ስለዚህ የእግዚአብሔርም የመአዛ ሽታ የመዓዛ ሽታ መባል መስዋዕትን አድርጎ ስለ እናንተ ራሱን ራሱን ነው የሰጠው ስለዚህ ይሄ በአዲስ ኪዳን እነዚህ የእህል ቁርባንን የሚመስሉ መስዋዕቶች እናያለን ማለት ነው። ስለዚህ በአዲስ ኪዳን የኢየሱስ ክርስቶስ ፍጹም ቁርባን ስጋውን ያቀረበበት ወይ እግዚአብሔርን ደስ የሚያሰኝ ሆኖ ቀርቧል። እንደገና የገንዘብ ስጦታ እንደ መስዋዕት ሆኖ ቀርቧል። እንደገና መልካም ስራ ለሌሎች ማካፈል እንደ መስዋዕት ሆኖ ቀርቧል። እንዲሁም የራስን ህይወት እንደ ቁርባን ማቅረብ ይህም እንደ መስዋዕት ሆኖ ቀርቧል። ሌላው የምስጋና ቁርባን የአመስጋኝነት ከአንደበት የሚወጣ የምስጋና ቃል እንደ መስዋዕት ሆኖ ቀርቧል ማለት ነው። ስለዚህ እነዚህ ነገሮች እንግዲህ ምንድን ነው የሚያመለክቱት? የሚቃጠሉት የይህን ቁርባን በአዲስ ኪዳን በዚህ መልክ ልናይ ይችላለን። እግዚአብሔር ጸጋና ሰላም ከሁላችሁ ጋራ ይሁን። ባላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ የእህል ቁርባንን ሰፋ አድርጎ ማየት ይቻላል። እኔ በጥቂቱ ነው ለማምጣት የሞከርኩት። ባላችሁበት የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ማንኛውም ኃጢአት፣ ማንኛውም ኩነኔ፣ ማንኛውም ጠላት በእኛ ላይ እየወረወረ ያለው ፍላጻ በኢየሱስ ክርስቶስ ውስጥ ሆናችሁ በኢየሱስ ክርስቶስ ሆናችሁ የአእምሮ ኩነኔ በልባችሁ እየተሰደደ ከሆነ ኢየሱስ ክርስቶስ መዓዛችን። እግዚአብሔር ፊት ስንቀርብ የእኛ መልካም መዓዛችን ኢየሱስ። በራሱ የሚቀርብ ሰው ለእግዚአብሔር መልካም መዓዛ ሊሆን አይችልም፣ ይገማል። ኃጢአታችን በጣም ይገማል። ስለዚህ በጣም በሚገማ ኃጢአት ወደ እግዚአብሔር መቅረብ አንችልም። መልካም መዓዛችን መስቀል ላይ የተሰራው የኢየሱስ ክርስቶስ ስራ ነው። ወዳችኋለሁ ሁላችሁም ባላችሁበት የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ ከወዲሁ እሰናበታለሁ ማለት ነው። ሻሎም ሻሎም።